ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን፣ የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቅድሚያም አርዕስተ ዜና። ዳግም ጦርነት አንገባም ሲሉ የአርሚ አስራ አምስት አባላት ዛሬ በአዲግራት ከተማ የተቃውሞ ሰልፍ ሲያሰሙ ውለዋል። አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል ዳግም ጦርነት አይቀሰቀስም ሲሉ ተናገሩ። በጋምቤላ ክልል ያለ ጥቅም በመጋዘን ውስጥ የተቀመጠ ከ37000 ኩንታል በላይ ማዳበሪያ ጉዳይ በምክር ቤት ጥያቄ አስነሳ። የቡድን ሰባት ሀገራት በዩክሬንና በሱዳን አስቸኳይ ተኩስ አቁም እንዲደረግ ጠየቁ። ኬንያ በኢትዮጵያና በደቡብ ሱዳን አቅራቢያ የወታደር ካምፕ ልትገነባ ነው። እነዚህንና ሌሎች ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጀምሩ። ተዳፍኖ የሰነበተው የህወሀት አርሚ 15 አባላት በዛሬው ዕለት በአዲግራት መንገድ ዘግተው የተቃውሞ ሰልፍ ሲያሰሙ ውለዋል። ዳግም ጦርነት አንገባም፣ ምርጫችን ሰላም ነው፣ የመኖሪያ መሬት እንጂ የምንቀበርበት መሬት አንፈልግም፣ ጥያቄያችንን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መንክፈል አንፈልግም ሲሉም በዛሬው ዕለት የተቃውሞ ሰልፋቸውን ሲያሰሙ ውለዋል። ሌሎችም የአርሚ 15 ተግባራትን በመከተል ትግላቸውን እንዲያጠናክሩም ጥሪ አስተላልፈዋል። የጠቅላይ ሚኒስትሩ የአፍሪቃ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳ በለንደን ከአልጀዚራ እንግሊዝኛ ክፍል አዘጋጅ ከሆነው ከጋዜጠኛ መህዲ ሐሰን ጋር ቆይታ ያደረጉ ሲሆን በኢትዮጵያና በኤርትራ መካከል ጦርነት አይኖርም፣ ምክንያቱም ሁለቱም ወገኖች ጦርነት ምን እንደሆነ ጠንቅቀው ያውቃሉ ሲሉ ተደምጠዋል። ቃለመጠይቁ በመጨረሻዎቹ ቀናት ውስጥ አየር ላይ እንደሚውል ይጠበቃል። ክንፋን መረጃም ሙሉ ቃለመጠይቁን ተከታትሎ መረጃውን እንደሚያደርሳችሁ ከወዲሁ ቃል ይገባላችኋል። በጋምቤላ ክልል ያለ ጥቅም መጋዘን ውስጥ የተቀመጠ ከ37000 ኩንታል በላይ ማዳበሪያ ጉዳይ በምክር ቤት ጥያቄ አስነሳ። በጋምቤላ በክልሉ ያስፈልጋል ተብሎ በእቅድ የተቀመጠው ማዳበሪያ ወደ አርሶ አደሩ ሳይደርስ በመጋዘን ውስጥ ተቀምጦ እንደሚገኝ በመጥቀስ ይህ ለምን ሆነ ሲል የግብርና ሚኒስቴር የሩብ ዓመት እቅድ አፈጻጸም በገመገመበት በትናንትናው ዕለት የህዝብ ተወካዮች ምክር ቤት የግብርና ጉዳይ ቋሚ ኮሚቴን ጥያቄ አንስቷል። ክልሉ አቅዶ የተቀበለው የማዳበሪያ መጠን 38023 ኩንታል መሆኑን በመጥቀስ እስካሁን ከወሰደው የማዳበሪያ መጠን የተጠቀመው 844 ኩንታል ብቻ ነው ሲሉ የግብርና ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ ተናግረዋል። ክልሉ ማዳበሪያ ከተቀበለ ለምን አልተጠቀምበትም በማለት ይህ እንደ ሀገር የበጀት ብክነት ብቻ ሳይሆን ምርታማነትን የሚያጓትት ነው በሚል ከግብርና ሚኒስቴር ምላሽ እንዲሰጥበት ሰብሳቢው ጠይቀዋል። ጋምቤላ ክልል በተደጋጋሚ ጊዜ ማዳበሪያ የሚያገኘው ከህገወጥ አዘዋዋሪዎች ነው ስለሚል የመንግስት አሰራር ተከትሎ ክልሉ ተጠቃሚ እንዲሆን ለማድረግ ሲባል እንደ ማንኛውም ክልል ግዢ ፈጽሞ ከ38 ሺ ኩንታል በላይ መውሰዱን ያመነው የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ለምን እንዳልተጠቀመበት ማብራራት ያለበት ግን ክልሉ መሆኑን ገልጸዋል። በክልሉ በመጋዘን ውስጥ ተቀምጦ የሚገኘ ማዳበሪያ ለአጎራባሽ ክልሎች ለመሸጥ ፍላጎት ያላቸው ሌሎች ክልሎች በማፈላለግ ላይ እንደሚገኝ ሚኒስትር ዴታው አብራርተዋል። አክለውም በተያያዘው በጀት ዓመት ምንም አይነት ማዳበሪያ ለጋምቤላ ክልል እንደማይቀርብና ከግዢ ስርዓት ውስጥ ግን እንደማይሰርዙትም ገልጸዋል። ክልሎች በጠየቁትና ባቀዱት ልክ ማዳበሪያ መጠቀም እንደሚገባቸው በቋሚ ኮሚቴውም በግብርና ሚኒስቴርም ተመላክቷል። መናኸሪያ ሬዲዮ የጋምቤላ ክልል ለምን የዚህን ያክል ማዳበሪያ ጥቅም ላይ እንዳልዋለ ለመጠየቅ ያደረገው ሙከራ እንዳልተሳካ ክንፋን መረጃ መረጃ ደርሶታል። በደንታላ ወረዳ ከሀያ ወራት በፊት ናዳ የተደረመሰባቸው ሰዎች አስክሬን መታየት መጀመሩ ተነገረ። በአማራ ክልል ደቡብ ወሎ ዞን ደንታላ ወረዳ በየካቲት 1 2016 ዓ.ም ናዳ የተደረመሰባቸው ሰዎች አስክሬን ከሀያ ወራት በኋላ መታየቱን የወርቅ ዋሻ ማዕድን አምራች ማህበር ሊቀመንበር ተስፋዬ አጋዥ ለአዲስ ማለዳ ተናገሩ። በደቡብ ወሎ ዞን ደንታላ ወረዳ ቆቅ ውሃ እየተባለ በሚጠራ አካባቢ በማዕድን ማውጣት ስራ ላይ በነበሩ ሰዎች ናዳ የተደረመሰባቸው ሰዎች ይታወቃል። በደቡብ ወሎ ዞን ደንታላ ወረዳ ቆቅ ውሃ እየተባለ በሚጠራ አካባቢ ማዕድን በማውጣት ስራ ላይ ነበሩ ሰዎች ላይ ናዳ ለተደረመሰባቸው ይታወሳል። በወቅቱ የቦታው አቀማመጥ ለማሽን የተመቸ ባለመሆኑ በሰው ኃይል በቁፋሮ የነፍስ አድን ጥረት ቢደረግም በሕይወት ማዳን ሳይቻል ቀርቷል። አስክሬናቸውን ለማውጣት የአካባቢው ማህበረሰብ፣ የተጎጂ ቤተሰቦች እንዲሁም የአካባቢው የመንግስት አካላት ጥረት እያደረጉ የነበረ ቢሆንም ሁኔታው አመቺ ባለመሆኑና ይበልጥ ሌላ ተጨማሪ አደጋ ያስከትላል በሚል ስጋት መፍጠሩን አስክሬኖቹ ጭምር ላለፉት 2 ወራት ገደማ አስክሬናቸው ተቀብሮ ቆይቷል። በዛሬው ዕለት ታዲያ የወርቁ ዋሻ ማዕድን አምራች ማህበር ሊቀመንበር ተስፋዬ አጋዥ ማዕድን ለማግኘት በተደረገ ቁፋሮ የተቀበ የነበሩትን ሰዎች አስክሬን ማየት እንደተቻለም ተናግረዋል። በዋሻ ውስጥ ተቀብሮ የቀረ ዘጠኝ ወጣት አስክሬን መሆኑን የተናገሩት ተስፋዬ አደጋው በደረሰ ወቅት በተደጋጋሚ ሙከራዎች ከተደረጉ በኋላ አስክሬን የማውጣት ስራው ማቆም እንደነበረበትም አስታውሰዋል። በዋሻ ውስጥ ተቀብሮ የቀሩ ዘጠኝ ወጣቶች አስክሬን መሆኑን የተናገሩት ተስፋዬ አደጋው በደረሰበት ወቅት ተደጋጋሚ ሙከራ ከተደረገ በኋላ አስክሬን የማውጣት ስራው ቆሞ እንደነበረም አስታውሰዋል። ሮብለሊት በአካባቢው የሚገኝ ሌሎች የማዕድን ፍለጋ ስራ ላይ የተሰማሩ ሰዎች ማዕድን ለማውጣት ባደረጉት ቁፋሮ አስክሬኑን ማየት መቻላቸውንም ገልጸዋል። ሰራተኞች ፍርሃት ስላደረባቸው ለማውጣት አልሞከሩም። አስክሬኑን ያገኙ ሰዎች ፍርሃት ስላደረባቸው ለማውጣት አልሞከሩም ያሉት ሊቀመንበሩ እርሳቸውን ጨምሮ የተጎጂ ቤተሰቦች የአካባቢው የመንግስት ስራ ኃላፊዎች በማነጋገር ወደ ስፍራው ለማቅናትና አስክሬን ለማውጣት በዝግጅት ላይ መሆናቸውንም ተናግረዋል። አስክሬኑ በዚያ በደረሰ አደጋ የተቀበረ ስለመሆኑ እርግጠኛ ስለመሆናቸው ከሚዲያው ለቀረበላቸው ጥያቄ ተስፋዬ በአካባቢው ከዚህ በፊት ይህን አይነት የደረሰ አደጋ አለመኖሩን ተናግረው ሁኔታውንም አረጋግጠዋል። ሚዲያው ጉዳዩን ለማጣራት የወረደውን አስተዳደር አያሌው በሪሁንን ያነጋግራቸው ሲሆን በትክክል አስክሬናቸው መታየታቸውንም አረጋግጠዋል። አስክሬን የማጣራት ስራውን የተጎጂ ቤተሰቦች በማነጋገርና የጤና ባለሙያዎችን በማሳተፍ ዛሬ ማታ አሊያም ነገ ዕለት ወደ ስፍራው እንደሚያቀኑም ተናግረዋል። ኬንያ፣ ኢትዮጵያ እና ደቡብ ሱዳን በሚያዋስኗት ቱርካና ሐይቅ አካባቢ ደቡብ ኦሞ አቅራቢያ ሁለት ወታደራዊ ካምፖች ልትገነባ መሆኑን አፍሪካ ኢንቴልጀንስ ዘግቧል። ዋና ምክንያቱም በአካባቢው የሚፈጠረው የታጣቂዎች ትንኮሳ ለማስቆም ነው ተብሏል። ዋና ምክንያቱም በአካባቢው የሚፈጠረው የታጣቂዎችን ትንኮሳ ለማስቆም ያለመ ነውም ተብሏል። በደቡብ ኢትዮጵያ በቫይራል ሄሜሬጂክ ፌቨር ወይም ቪኤችኤፍ የወረርሽኝ የዓለም ጤና ድርጅት ደብሊውኤችኦ ፈጣን ምላሽ ሰጠ። የዓለም ጤና ድርጅት ደብሊውኤችኦ በደቡብ ኢትዮጵያ ክልል በተጠረጠረው የቫይራል ሄሜሬጂክ ፌቨር ቪኤችኤፍ ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና ከክልል የጤና ባለስልጣናት ጋር በቅርብ እየሰራ መሆኑን አስታውቋል። የጤና ባለሙያዎችን ጨምሮ ስምንት ሰዎች በቫይረሱ ሊያዙ እንደሚችሉም ተነግሯል። ደብሊውኤችኦ ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች ወስዷል። አንደኛ ባለሙያዎቹ መድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወይም ፒፒኢ ወደ ጎድ አንደኛ ባለሙያዎች መድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወይም ፒፒኢ ወደ ተጎዱ ከተሞች ተልኳል። ሁለተኛ በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪን የመከታተል ስራ ድርጅቱ ይደግፋል። ሶስተኛ ሊኖር የሚችል የድንበር ዘለል ስርጭት ለመከላከል ከደቡብ ሱዳን ደብልዩ ኤች ኦ ቢሮ ጋር በቅርበት እየሰራ ነው። አራተኛ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አዳህኖም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 የቡድን ሰባት ሀገራት በዩክሬንና በሱዳን አስቸኳይ የተኩስ አቁም እንዲደረግ ጠየቁ። አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጀርመን፣ ካናዳ፣ ጣሊያን፣ ጃፓን ያሰባሰቡ የበለጸጉት ሀገራት ጥምረት የሆነው የቡድን ሰባት ሀገራት የውጭ ጉባኤ ሚኒስቴሮች በካናዳ በዝነኛው የናያጋራ ፏፏቴ አጠገብ ባከናወኑት ጉባኤ በዩክሬን አስቸኳይ የተኩስ አቁም እንዲደረግ በሱዳን ደግሞ ግጭት እንዲበርድ ባወጡት የጋራ መግለጫም ጠይቀዋል። አስቸኳይ የተኩስ አቁም ስምምነት በአፋጣኝ ሊደረግ ይገባል ያለው የቡድን ሰባት ሀገራት መግለጫ ሀገሪቱ ለዩክሬን የግዛት አንድነት ያላቸውን ያልተቋረጠ ድጋፍም አረጋግጠዋል። ሀገራቱ ዩክሬን እነሱ ወረራ ብለው የሚጠሩትን የሩሲያን ጦርነት ለማቆም የሚያስችላቸውን የገንዘብ ድጋፍ ማጠናከር በሚቻልበት አማራጮች ዙሪያም ተወያይተዋል። በጉባኤው ላይ የተጋበዘው የዩክሬን የውጭ ጉዳይ ሚኒስቴር አንድሬ ሲቢሃ በበኩላቸው የቡድን ሰባት ሀገራት በሩሲያ ፕሬዚዳንት ቭላዲሚር ፑቲን ላይ የሚያደርጉትን ጫና የበለጠ አጠናክረው እንዲቀጥሉበትና በአንጻሩ ለዩክሬን ደግሞ የውጊያ አቅሟን የሚያጠናክር የሚችል ድጋፎች እንዲያደርጉላትም ጠይቀዋል። በሱዳን የተፈጠረውን ቀውስ በተመለከተ የቡድን ሰባት ሀገራት የጋራ መግለጫ በዓለም ላይ ትልቁ ሰብአዊ ቀውስ እየፈጠረ መሆኑን የሚገልጸውና የሱዳን ብሔራዊ ጦርና ራ ሱን የሱዳን ፈጥኖ ደራሽ ኃይል እያለ የሚጠራው የመደበኛ ጦር መካከል እየተደረገ ያለው ጦርነት በጽኑ አውግዘዋል። ጉባኤውን አጠናቀው ወደ ሀገራቸው በተመለሱበት ወቅት የአሜሪካዊ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በሱዳን ደም አፋሳሽ ጦርነት ዳግም እንዲባባስ እያደረገ ነው በማለት ፈጥኖ ደራሽ ኃይሉን ወንጅለዋል። ፈጥኖ ደራሽ ኃይሉ ከውጭ የሚያገኘውን የጦር መሳሪያ አቅርቦት እንዲያቋርጥ ዓለም አቀፍ ማህበረሰቡ ጫና እንዲያደርግም አሳስቧል። የሱዳን ፈጥኖ ደራሽ ኃይል እስካሁን በተደረገ የእርስ በርስ ጦርነት ጠንካራ ይዞታ የተባለችውን የዳርፉርን ግዛት ዋና መቀመጫ የሆነችውን ኤልፋሽርን ከተማ ከተቆጣጠረ ከሁለት ሳምንት በኋላ ካሄደው የቡድን ሰባት ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ሁለቱም ተፋላሚ ወገኖች ግጭት እንዲያበርዱና ዘላቂ የተኩስ አቁም ስምምነት በአስቸኳይ እንዲፈጽሙ ብሎ ያልተገደበ የሰብአዊ እርዳታ መስመር እንዲከፍቱ በአጽንዖት ጠይቋል። ፈጥኖ ደራሽ ጦሩ ኤልፋሽርን ከተቆጣጠረ ወዲህ በአካባቢው የጅምላ ግድያ መፈጸሙንና የዘር ማጥፋት ወንጀሎች ተፈጽመው ሊሆን እንደሚችሉ የሚያመላክቱ መረጃዎች እየወጡ መሆናቸው፣ ጦርነቱ በዓለም ላይ ትልቁ የሰብአዊ ቀውስ መፍጠሩን የተባበሩት መንግስታት ድርጅት ማሳወቁን፣ አሜሪካን ጨምሮ ዓለም አቀፍ ማህበረሰቡ ለጉዳዩ ትኩረት እንዲሰጡ በተደጋጋሚ ጥሪ እየቀረበ ነው።